ሰላም ሰላም፣ ውድና የተከበራችሁ የአዚቴ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ ሼር ሰብስክራይብ አድርጉ። ዛሬም የቀነኒ ነገር እንቅልፍ እንደነሳን ነው። ዛሬም የሚባለው ስለ ቀነኒ በጣም የሚያሳዝንና የሚያሳፍር ነገር መረጃዎች እንግዲህ የቀነኒ ጉዳይ የእንቆቅልሽ ሊሆንብን ነው ማለት ነው። እና የአንዷለም ጠበቃ ምን አለ ስለ ቀነኒ? አሁን ደግሞ ጉድ ይዘውልን መጡ ማለት ነው። እስኪ ሰምተን እንመለስ ማለት ነው። ቀነኒ የፍርድ ቤት ውሎ እየሰማሁ የነበረና ምንድን ነው ሲባል መንትሊ አንስቴብል እንደሆነች እነሱ እንዳሉት ከሆነ ደግሞ የእብድ እብድ ነች የሚል እንደዚህ አይነት ወረቀት አምጥተዋል ብለው ነበረና አሁን ከዚህ ቀጥሎ ያለው የበጃርን የሚሆነው ወይ ይከሰሳል ወይ ደሞ በነፃ ይለጠቃል እና ሜንታሊ አንስቴብልች ብለው ደምድመዋል ማለት ነው እና በጣም ብዙ ጥያቄዎች ፈጠራብኝ እቺ ሜንታሊ አንስቴብልናት የሚለው ለቀነኒ ማለት ነው አንዷለም ማለት እንግዲህ በጣም ወጣት የሆነለች ታለንትድ ብሬ ያለው መልከም መልካም ስን ያለው ዘፈኑን ትርጉሙን እአወቃ አይደለም ትርጉሙን የማያ አብሮት የሚዘፍን በጣም ተወዳጅ ሰው ነውእና ኮንሲደሪንግ ሂዝ ሶሻል ስታንዲንግ ሜንትሊ አንስቴብል ከሆነ ሰው ጋር መሆኑ እሱ ምንድ የሚቀከመው ምንድንነው ጌን የሚያረገው ያልገባ ነገር ማለት ነው እንግዲህ ሀብታም ነው ወጣት ነው ታለንትድ ነው በጣም እንደዚህ ብዙ ብዙ ብዙ ብዙ ስለ አንዷ ለሚነሳ ነገር አለ እና እነዚህ ሁሉ ያሉት ሰው እንዴት ሜንታሊ አነስቴብል የሆነች ሰው ሊመርጥቸዋለ? አይ እኔ ከሌጋ ከሆነ በኋላ ነው ይሄ ነገር ደግሞ ይበጣው። ሜንታሊ አነስቴብል የሆነችው ከኔጋ ከሆነች በኋላ ነው፣ ከዚህ ካለፉት ሁለት አመት በኋላ ነው ካለ ደግሞ ያያቸው ምልክቶች ምን ነበሩ? መቼ ነው ይሄ ይሄ የተፈጠረው? ይሄንን ነገር መጠየቅ አለበት። ከዛ ደግሞ እንግዲህ ወደ ኋላ ስንመለስ ምንድን ነው የለስላሳ ነው የኮካ የሆን የሆነ ነገር ዲስትሪቢተር ልትሆን እንደነበረ መኪና ሊያስመጡ እንደነበረ በጣም ብዙ ቢዝነስ ፕላን እንደነበራቸው ሰምተናል። ና ሜንታሊ አንስቴብል የሆነችን ሴት ለምንድን ነው ቢዝነሶችን ዲል ስታረግ ዝም የሚላት? እውነት እሷ ሜንታሊ አንስቴብል ከነበረች ማለት ነው ለምንድን ነው ቢዝነሶች እንዲ ስታረግ ኦኬ እያለ እያገዘ ሰፖርት እያደረገ እንደዛ እንደዚ አይነት ነገሮች መስተርላት፣ ለምንድን ነው? ምክንያቱም በአንዷለም ጭንቅላት ከቀነኒ አንዷለም ይታወቃል። ስለዚህ ስሜን ታበላሽ ብኛለሽ፣ ስሜን ታስጠፊ ብኛለሽ፣ የአንዷለም ገርል ፍሬንድ የአንዷለም እጮኛ ነው የሚባለው ብለው ለምንድን ነው እነዚህ ነገሮቹ ቢዝነስ ሳይንስ ስታረግ ስትል ነው ቆያ አንዴ የማይለው ለምንድን ነበረ? ሽማግሌ ሊልክ ነበረ፣ አገባ ነበር ሲባል ነበረ። እና ሜንታሊ አንስቴብል ከሆነች ሴት ጋር ኑሮ ለመመስረት ምንድንነው የሚጠቀመው ይሄ ልጅ? ለምንድን ነው ኑሮ መመስረት የሚፈልገው? ጤነኛ አይደለችም ካለ ሜንታሊ አንስቴብል ካለ ለምንድንነው ለማግባት የሚጓጓው? ሽማግሌ ለመላክ የሚጓጓው ለምንድነው ነገርኳቸው፣ ላይ መጀመሪያ አይደለም ሊል ይችላል በኋላ ላይ ነው ይላል? በኋላ ላይም ከሆነ መቼ እንደሆነ ማስረዳት አለበት ብዬ አስባለሁ። ዝም ብሎ እሷን ብሌ ማድረግ የሚቻል አይመስለኝም። እነሱ እንዳሉት ደግሞ እሺ አለባት የሜንታል ኤልነስ ችግር አለባት ከተባለ ደግሞ የትኛው ዶክተር ነው ያለው? ይህ ሆስፒታል ላይ የተባለው መቼን የተባለው? ይህ መከራህ አለበት ሜዲካል ሪካርዶቹ መታየት አለባቸው። የቀጠሩ ቀማ መታየት አለበት። የምትመላለስበት ሆስፒታል ሲሲቲቪ ካሜራ ካለ ስትመላለስ እሱን ማየት አለብን። ቴራፒ የምታረግ ከነበረም ደግሞ በሳምንት ስንት ነበር ቴራፒ የምታደረገው? መቼን የጀመረችው? መድኃኒት ተሰጥቶስ ነበረ ወይ? ኦኬ ከዛ በኋላ ደግሞ ፖሊሶች ቤታቸው ሄደው ሲበረብሩ መድኃኒት አግኝተዋል ወይ? ይህች ልጅ ሜንታል ያርስቴብል ከሆነች በዳይት ምትወሰድ ከሆነ እንደዚህ አይነት መድኒት እነሱ ቤቱ ሲፈትሹ አግኝተዋል ወይ? ይህ ሁሉ መጠየቅ አለበት። ሆስፒታሉ ጋር ስትሄድ የከፈለችበት ኢንቮይስ የአፖይንትመንት ሪከርዶች መቼ ነበር ለመጨረሻ ጊዜ ሄደችው? ይህንን ሁሉ ማየት እንፈልጋለን። እብድናት፣ ስለዚህ ራሷ እንደዚህ እንደዚህ ያደረገች ብሎ አንድ ሴት ላይ መለጠፍ አይቻለም። እና እነዚህ እንደዚህ ነገሮች ቢታወቁ ከዛ በኋላ የሬሳው ምርመራ እንዴት ሆነ? እሱ አይነገርም? በቃ ተተተተተወ ማለት ነው። እሱ እንዴት ሆነ የሬሳ ምርመራው? እሺ የዲያሪ ፎረንሲክ ዋረንሲ በግድን የጻፈችው ተገዳህን የጻፈችው የኢንኩ ምንድን የእስኪብርቶ ቀለሙ አዲስ ነው አሮጌ ነው የድሮ ነው የሚባል ነገር ነበረ። የእሱስ ውጤት እንዴት ሆነ? እንደዚህ እንሰጣለን ትላላችሁ፣ ውጤቱ ግን ለምን እንደሆነ አላውቅም፣ አይሰማም። የሬሳ ምርመሯም የለም የዲያሪ ምርመሯም የለም። መንጣፎስ ምን ሆነ? መንጣፉ ላይ ደም ተገኘ ብላቸው ነበረ እሱስ እንዴት ሆነ? በዛ ላይ እራሳችሁ እላችሁ ዲያሪ ተገኘ ያላችሁት የነበረው እና ሪሌሽንሽፕ ውስጥ ተገባሽ ከእሱ ጋር ከጀመረች በኋላ ከሆነ እንደዚህ አይነት ችግር አጋጭሟት ከነበረ እነዚህ እነዚህ ነገሮች አሁንስ አልጻፈችም ወይ? ያህንን ነገር ብቻውን የጻፈችው በቃ የገርታ ቤተሰቦቼ ወ እና አንዷለም ምናምን የሚለውን የጻፈችው ወይስ መጥፎ ቀኗ ላይ የጻፈቻቸው ነገሮች፣ ጥሩ ቀኗ ላይ የጻፈቻቸው ነገሮች ምን ነበሩ? በቃ እንዲሁ በደፈና ነው። በቃ አሉ አሉ፣ ተመረመረ፣ ተሰጠ ብቻ ነው። እሺ ቤተሰብ እንደሰማችሁት ነው። እንግዲህ መግቢያ ላይ እንዳሰማችሁ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ችልጅ ሜንታሊ ከሆነች ይህንን ሉ አክል እንዴት አብሯት ተቀመጠ? ለትዳርስ ለፍቅርስ እንዴት አሰባት? ይህ ነገር እውነት ከሆነ ሲጀመር ሜንታሌ ከሆነች ደግሞ ትክክል አይምሮ የማይሰራ ከሆነ ቀነኒ ወንድምየው የተናገረውን ሰምታችኋል። መኪና ልናመጣ ነበር። የኮካ ፋብሪካ ዋና ንትልቶን ነበረ። እንዲሁም ባለ ስድስት ኮኮብ ነው ባለ አስር ኮኮብ ነው ያለ። ይቅርታ ባልሳሳት ፎቅ ልትሰራ እንደነበረ ሕንጻ። ይሄ ሁሉ ነገር ሲወራ ወንድምየው እቅድ የዛን ቀን የሞተች ለት ማታ ይሄን ይሄን ይሄን ይህን ስለዚህ ጉዳይ ስናወራ ነበረ። ስለ መኪናውም ማምጣት ስናወራ ነበረ። የሚሸጥ መኪና ማለት ነው ከውጭ ለማስገባት ይሄን ይሄን ሁሉ ስታደርግ የነበረች ልጅ፣ ይሄ ሁሉ አላማ ያላት ልጅ እንዴት አሁን ደግሞ ድራማው አለሳካም ሲሏችሁ። ሌላው ነገር አለሳካም ሲሏችሁ ሲላችሁ ማለት ነው። ደግሞ ይሄን አመጣችሁ። ዳይሪው አንደኛ ግማሽ ሰው እሷ ተገዳ ነው የጻፈችው ይላል፣ ግማሾቹ ደግሞ ዳይሪው የእሷ እንደሆነ ነው የታወቀ ተብሏል። እሺ እሷ ከሆነ ደግሞ ተገዳ ነው የጻፈችው ሚባልም አለ ብዙ አይነት ድራማዎችን አምጥታችኋል። ብዙ ነገር አልሳካም ብሏችኋል። አሁን ደግሞ ጭራሽ አይምሮ ህመምተኛ ነው። አሁን እውነታችን እዚህ ጋር እንዳለችው ማለት ነው። መግቢያ ላይ እንደሰማችሁት የእውነት እሷ የአይምሮ ህመምተኛ ከሆነች የትኛው ሐኪም ነው? የትኛው ዶክተር ነው? የትኛው ሆስፒታል ነው? ወይስ የትኛው የግል ክሊኒክ ነው? ሂዳ ተመርምራ ይሄንን ውጤት እንደዚህ ነበረች ብሎ ያለው ስትወስድ የነበረው መድኃኒት ከመቼ መቼ ጀምራ ነው? ካርድ አለ፣ ብዙ ነገር አለ። እዛ ሆስፒታል ውስጥ ከመጀመሪያ የጀመረችበት ቀን ጀምሮ ከመቼ መቼ ይሄ ህመም እንደተነሳባት፣ መቼ መቼ ምርመራ እንዳደረገች ከሀ እስከ ፐ ድረስ መታየት አለበት። እውነትና እውነቱ ማለት ነው እና ወረቀት እንግዲህ ይዞን የመጣ ማለት ነው እሱ ይህንን ምንድን ነው? ይሄም ድራማ ተሰርቶ ማለት ነው። ያው ገንዘብ ካለ ይሰራል። ምን ችግር አለ? እዚህ ስትታከም ነበረ ከዚህ ከዚህ ከዚህ ብለው የውሸት አጽፈው የውሸት ሁሉን ነገር አድርገው በአሁኑ ሰዓት በምድር ላይ ገንዘብ ብቻ ካላችሁ የማይሆን ነገር የለም፣ የማይሰራ ድራማ የለም። እያየን አይደል እንዴ? ያልተማሩ ሰዎች ምንም የማያውቁ ሰዎች ስራ እየገቡ በውሸት እየተሰጣቸው የውሸት ድግሪ እየተሸከሙ የውሸት ዶክተሮች እየሆኑ ስንቶቹ ህይወታቸውን እየቀጸፉብን ነው። ሊታከሙ ሄዱትን የተሳሳተም ለነርስነት የማይበቁትን ዶክተር እያደረጉ እየሸሟቸው ስንት ማይሰራ ነገር አለ። በህይወት እንኳን እየተቀለደ አለ እንደ ኢትዮጵያ ውስጥ ስንት ውሸታሞች እንዳሉ እናቀየለ እንዴ የተማረው እውቀት ያለው ስራ ያለው ይደበቃል። ለምን ገንዘብ ስለሌለው ያልተማረው ግን እንደዚህ እየተደረገ እያጭበረበረ የውሸት እየሰጠ ለምሳሌ ህጻናት ልጆች ወደ ስደት ሲመጡ አላያችሁም? የአስራ ሁለት አመት ልጅ የሀያ ሁለት አመት እድሜ ተብሎ የ25 አመት ተብሎ የ12ቷን የ አስራ ሶስት አመት ልጆችን ፓስፖርት በውሸት የሚሰጥበት ሀገር እኮ ኢትዮጵያ ነው ስደት ላይ እንዲሄዱ ማለት ነው አላያችሁም እንዴ ጉርሻ ፔጅ ላይ እዩ በየቦታው እኔም ሰርችበታለሁ ቪዲዮ ህጻናት ልጆች ሜዲካል ጨርሰው ሁሉን ጨርሰው የ አስራ ሁለት አመት ና አስራ ሶስት አመት የሚሆኑ ህጻናት ልጆችን የ ሀያ ሶስት አመት የ ሀያ ሁለት አመት ተብሎ ፓስፖርታቸው ላይ የውሸት ካርድ የሚወጣበት እኮ ኢትዮጵያ ነው። አናቅም እንዴ? እና ስለዚህም ስለ ቀነኒም የውሸት ዶክተሮች የምትሰሩ ዶክተሮች አላችሁ እንዳለ ስራ ላይ የተሰማራችሁ ኢትዮጵያን እኮ ውሸታሞች ናችሁ። ኢትዮጵያ ውስጥ ያላችሁት ውሸታም፣ በገንዘብ በጥቅም ብቻ የወደቀ ተማሪ በገንዘብ ታሳልፋላችሁ፣ ካርድ ላይ የሞላችሁ ውሸት እድሜያቸው ያልደረሰ ልጆች ፓስፖርት እያወጣችሁ ትሰጣላችሁ፣ አላቃችሁም። ስለዚህ ይሄን ወረቀት ትክክል ሆኖ ቢመጣ ራሱኛ አናምንም፣ አንቀበልም። የእውነተኛው የቀነኒ ቤተሰቦች እንዳትተኙ፣ የልጃችሁን እውነት አውጡ። ብዙ ድራማ እየተሄደ ነው። በሽምግልና በአባገዳ ሲካሄድ ነበረ፣ በሀገር ሽማግሌ ብዙ ነገር ሲደረግ ነበረ። ገፈት ተርኳት እንጂ አልገደልኳትም የሚለው ብቻ በቂ ኮ ነው ስለ እውነት ካወራችሁ እንደ ሰው ሆናችሁ በጭንቅላታችሁ የምታስቡ ከሆነ የእውነት ፍርድ ከሆነ ስለዚህ እች ምህታችን ኢትዮጵያዊና እህታችን ናት። ፍትህ ለቀነኒ እውነት የቀነኒ ደም እየጮኸ ነው። ሁላችሁም እያንዳንዳችሁ ዋጋ ያስከፍላችኋል። በዚህ ሴራ ላይ የምታሰሩ በዚህ ህጻን ላይ የምታሴሩ የሃያ አምስት አመቷን ወጣት ቅርጥፍ አድርጋችሁ በልታችሁ አሁን ደግሞ የማይሳካ ነገር ሲሆን ሌላ ድራማ ጀመራችሁ እንዴ? ደም አይደለም አላችሁ። ሌላ ነገር ነው የተገኘ አላችሁ እኮ የአስክሬም ምርመራም ተደበቀ። ሁሉን ነገር እየተደባበቀ ስለዚህ ፍትህ ለቀነኒ ቤተሰቦች፣ ፍትህ ለቀነኒ። የቀነኒ ቤተሰቦች ማልቀስ የለባቸውም፣ ሁለት ሞት መሞት የለባቸውም። የቀነኒ እውነት መታወቅ አለበት። ትክክለኛ የሞተችበትን ቤተሰቦቹ አምነው መቀበል አለባቸው፣ እውነቱ ተነግሯቸው ማለት ነው። እና በውሸት መደባበስ ጥሩ አይደለም። ቀነኒ ሲጀመር ኖርማ ናት፣ ጤነኛ ናት። ይሄ ድራማችሁ ነው። የእናንተ ድራማ ከሆነ አያልቅም። ማጭበርበር ስራችሁ ነው። የትኛው ነው ኢትዮጵያ የመንግስት ስራ ውስጥ ሁኖ በትክክል በሀቅ የሚሰራው የትኛው ነው? ከዶክተሩ እስከ አስተማሪው ከተማሪው እስከ ምኑ ሌባ ብቻ አናቅም እንዴ የወደቁ ተማሪ መጨረሻ ያወጡ ዳ ተማሪ እኮ ካርዳቸው ላይ እንዲያልፉ እየተደረገ የሚያልፉ ልጆች ናቸው እኮ የውሸት እየተሞላላቸው ምንም የማያውቁ ተማሪዎች። ይሄ ህዝቡንም አገርንም እየገደለ ያለው ሁሉ ነገር በገንዘብ ሁሉ ነገር በማጭበርበር ስራ ስትቀጠር ስንት አራት አምስት ዲግሪ ያለው ስራ አቶ በአንድ ዲግሪ ና አንድ ዲፕሎማ ያለው ሰው ራሱ ጥሩ ስራ ይገባል ማለት ነው። በትንሽ ውጤት ትልቅ ስራ ላይ ለምን በዘመድ ና ነገር እየው በቃ የእኛ ዘር የእኛ ዘመድ መሆን አለበት። ስራም ሲገባ ማለት ነው። ገንዘብም መኖር አለበት። ገንዘብ የገፈተረ ደና ቦታ ላይ ይሄዳል። ምንም እውቀት ተሸክሞ ግን ገንዘብ የሌለው እያየን እኮ ነው። በትንሽ በወረደ ደሞዝ አንድ የጽዳት ሰራተኛ የማትሰራበትን ደሞዝ ስንት ትላልቅ ስራ ላይ እየሰሩ የሚከፈላቸውን አይተናል እንዴ! ለምን? ስለዚህ ይሄ ነገር ሁሉ መስተካከል አለበት። እና አሁን የቀነኔ ውሸት ነው የውሸት ነው የተሰራ ምድረ ሌቦች አጭበርበራችሁን የሰራችሁት ቀነኒ ፍትህ ትፈልጋለች? ቀነኒ በሰው እጅ ነው ህይወቷ የጠፋ። ጠዋት በሰላም የነበረች ፎቶ ስትነሳ እቅዷን ስታሸበርቅ የነበረችው ለነገ ተስፋዋ ስታሸበርቅ የነበረችው ልጅ ነው። ከሌሊቱ ዘጠኝ ሰዓት ላይ እንዴ እኔ ኢትዮጵያ ህዝብ ምንድን ነው የሸፈነባችሁ? ደረጁ ለምንድን ነው የሚታጠበው? በዛ ሌሊት አስባችሁታል? የቤቱ የተቦደሰው ፊቷ ስንት ምስክር እያለ ምንም አይነት አላገኘንበትም ነጻ ነው የሚባለው ነገር በጣም ያሳዝናል በጣም ያማል የእውነት ያማል እንደ ቀነኒ ሞት ያቃጠለኝ የለም ጭራሻውን ደግሞ ሜንታሊናት ብላችሁ አልመጣችሁ የማታፍሩ በጣም ነው የምትገርሙት እውነት ቤተሰቦቿ ዘመን እንዳትሉ ፍትህ ለቀነኒ ሁላችሁን ፍትህ በሉ ለሳምንት አታድርጉት ኢትዮጵያን እንዲ ናቸው ስራችሁ